ፊቴ ላይ አላስፈላጊ ጸጉር አለ እና ከዚህ በፊት የምጠቀማቸው ዋክስ ወይ ደግሞ ሼፍ በማድረግ ነበረ አንተ ምን ትመክረኛለህ በጣም ጥሩ ጥያቄ ነው የብዙ ሰውም ችግር ነው እና ብዙ ሰዎች ፊታቸው ላይ ወይ ሌላ የሰውነት ክፍል ላይ አላስፈላጊ ጸጉር ይኖራቸዋል ከመጠን ያለፈ ፀጉር በተለያየ ምክንያት ሊመጣበት ይችላል አንድ ሰው ስፔሻሊ ሴቶች ላይ አሁን ፊታቸው ላይ የተለያዩ ክሬሞችን ከመጠቀምም ይመጣ አንዳንዴ እነዚህ ዋይትኒንግ ክሬሞችን ሲጠቀሙ እንዲሁም ደግሞ በተፈጥሮ የሚኖረው ሰው አለ እና እሱን የማይፈልገው ከሆነ ለማስወገድ ሲል የተለያየ ነገሮችን ያደርጋል። ከዛ ውስጥ እንግዲህ አንቺም ስታደርግ የነበሩ አይነት ትሪትመንቶች ለምሳሌ ዋክስ ማድረግ፣ ሼቭ ማድረግ የመሳሰሉት በጣም የተለመዱ ናቸው። ግን እኔ እንደ ሐኪም እንደ ቆዳ ሐኪም ብዙ ጊዜ ሬኮመንድ የምናደርገው በጣም የተሻለ እና በረጅም ጊዜ ሊቆይ የሚችል ውጤት ሊያመጣ የሚችል ሕክምና አማራጮች ጥሩ ናቸው። ሼቭ ማድረግና ዋክስ ማድረግ፣ ለምሳሌ አንድ ወንድ ልጅ ጺሙን ቢላጭ ከሆነ ጊዜ በኋላ መልሶ ይበቅላል፣ ግን መልሰሽ መላጨት ይኖርብሻል። ግን የተሻለ ትሪትመንት የምንለው ሌዘር ትሪትመንት ነው። እኛ ሄር ሪሙቫል ሌዘር ትሪትመንት የሚባል አለ። ዳዊድ ሌዘር ይባላል። ዳዊድ ሌዘር ደግሞ ለእኛ ቆዳ ታይፕ በጣም ምቹና ተስማሚ የሆነ ተብሎ የተዘጋጀ ነው ምንም የጎንዮሽ ጉዳት ሳይኖረው ለተደጋጋሚ ጊዜ ሕክምናው ማድረግ ይፈልጋል። ከዛ በኋላ ግን ለረጅም ጊዜ ፀጉር ሳይበቅል መልሶ ሕክምናው ማድረግ ይቻላል። በዚህ አጋጣሚ ሽበት ከወጣ በኋላ ያንን ሕክምና ለማድረግ ብትፈልጉ ሽበቱን ማጥፋት ስለማይችል ጥቁር ፀጉር ነው ማከም የሚቻለው። ስለዚህ ሌዘር ትሪትመንት በጣም ጥሩ የህክምና አማራጭ ነው። እኛ ጋር እንግዲህ በጣም ኤክስፐርት በሆኑ ደርማቶሎጂስቶች፣ አነስቴሎጂስቶች ሶሪ ስቴቲሻኖች እንሰጣለን። ይህን ህክምና የፈለገ ሰው መጥቶ ህክምናው ማድረግ ይችላል። ሴፍሊ ማለት ነው። ቦሌ ያለው ብራንቻችን ይህንን ሰርቪስ በደንብ በመስጠት ይታወቃል።